ፈርታሽ ነው ጥቂት፣ ኩርፊያዋ ለእኔ የሐዘን ማቅ ነው። ክብሯ እኔ ጌጥ ነው። ዝም ብሎ በእርምጃዎቿ ሁሉም ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደና ናቸው። እኛ ያለን ፈጣሪ መስገን እንዴት ናችሁልን? ሁላችሁም ያላችሁበት ሰላማችሁ ይብዛ። ያው እንግዲህ ዛሬ አብራኝ ጓደኛ ያለች ሰላም ቢያቸው። ሰላም ናችሁ? እግዚአብሔር መስገን ደና አሜን። እግዚአብሔር መስገን እንግዲህ ዛሬ ባሪክ ተንኮል ነው የመጣ ተንኮል የመጣ ነው። ያው ከዚ ቤትም እንዳያችሁት ያው አቢ ብዙ ጊዜ ልጠይቀኝ ትመጣለች። ቡዜ ደግሞ እንደምታውቁት እኔ ጋር ነች እያረሰችኝ ነው። እና እንደ አጋጣሚ አሁን ወጣ ብላለች፣ የሆነ ቃል ከናት ወጥታለች። በነገራችን ላይ ያው ተንኮሉን አስበን ነው ቡዜን የላክናት ማለት ነው። ሁለት ቆንጆ ተንኮል ለብዙ ያዘጋጅተንላታል። ግን ምን የምትል ይመስልሻል? እንጃ እንግዲህ ምደነግጥ ይመስለኛል። ውይ በጣም እና ያሰብነው ሀሳብ ምን መሰላችሁ ቤተሰቦች ያው ለእነሱ ነገርናቸው። ግን በጣም ይከፋት ይመስለኛል። ውድ ቤተሰቦች ማለት ሀሳቡን ሳስበው ራሱ ግን ለምን በዚህ አጋጣሚ አቤም ስላለች ለምን ፕራንክ እናረጋት ብለን ነው እና እና ምን ምን ላታለን መሰላችሁ ቤተሰቦች ግን ሳስበው ራሱ እየፈራሁ ነው እየደነገጠ ነው። በጣም ያስፈራል። እና ማለት እዚህ ድረስ ከደረስን አይቀር ለምን ይቀራል? እና ምን መሰላቸው ምንላት ቡዜ የምትሰሪልኝ ምግብ ምንም እየጣፈጠኝ አይደለም። እና ወይ ጉድ ይበልና ግን እንደዛ እየደቀች እንደዛ ሌሊት እየተነሳች ሰርታ እንደዚህ ማለት በጣም ከባድ ነው። ግን የኔ ውድ እህት ያው ይህን ብራንክ ስታዩ ትረጅኛለች። በጣም ይቅርታ ምግብሽ ግን በጣም የሚጣፍጠው በዚህ አጋጣሚ ግን ያው ግዴታ ፕራንክ ማድረግ ስላለብን ነው። እና ውድ ቤተሰቦች ምግብሽ ምንም አይጣፍጥምና ምናምን እንላታለን እና እና እንዴት ነው ግን በነገራችን ላይ ቤተሰቦች ሀሳቡ የጋራ ነው። የምር የጋራ ሀሳብ ነው የጋራ ነው። ተይ ምን ልትሸሽ ነው? አይ እንደምት ታውቃላችሁ፣ ያው በኋላ ቡዜ እንዳትወቅሳት ነው ነውና ችግር የለው። ሁለታችንም እንትን ማለታችን አይቀር አይዞሽ። እሺ ያው የጋራ ነው ያው ፈርታት ነው ቡዜ። ምንም ችግር የለው። እንግዲህ አሁን ከሸም ከሸም እያለች ትመጣለች። ስትመጣ እንደዛ ፋ ብላ ስትመጣ ፊታችን ተቀይሮ ለዚህ ምግብሽ እንደዚህ እንደዚህ አይደለም ስንላት፣ ወይን ያሰብኩት ግን እሺ እኔ ራሱ በጣም ያሰብኩት ነው። አላውቅም ምደነግጥ ይመስለኛል፣ በጣም ምደነግጥ ይመስለኛል። ያው እንደምታዩት ደግሞ ዛሬ ወደ ሳሎን መጥቻለሁ። እንደዚህ አይታኝ አታውቅም፣ ሁሌ መኝታ ቤት ነኝ። እና ዛሬ እንግዲህ እሷን ፕራንክ ለማድረግ ብለን ነው እዚህ የመጣ ነው። ካሜራ እንደብቃለን። ስትመጣ ውድ ቤተሰቦቻችን እና ከዚህ ስመጣ ፕራንክ እናረጋታለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ ተከታተሉ። ፕራንኩን ትወዱታላችሁ ብለን እናስባለን። ያው ዛሬ ቡዜን ትንሽ እናስተነግጣታለን፣ እንፈትናታለን። እኔ ብታለቅሱላ ይመስለኛል። እንደዚህ ስላ ለምን ይከፋታል ብዬ አስባለሁ። እውነት ነው ደግሞ፣ ማዘር ከመሄዳቸው እኮ ነው። አዎ አደራ ብለው ተገጣጠመ እና ገና ልክ እናቴ እንደሄደች ነው እሷ ያው እናቴ እያለች መሮስ እናቴ ነበረች እና አሁን እሷ ደግሞ እንደዚህ ናላት፣ በጣም ይከፋታል። እስኪ የሚሆነውን አብረን እናያለን። የትም እንዳትሄዱ ተከታተሉን። ሰላም ሰላም። ቆየሁ። እንዴት ይመሽ ነው ሰላም ይወጣሹ

ሌላ ነው የወጣው። እሺ እ ምን ማለት ነው? ስትኝ የነበረው ምን እንዴት አይ እናቴ እያለች ደህና እየበላው ነበር። አንቺም እያየሽ ነው። አሁን ግን ማለት አስተውለሻል? ምንግምግበለን እየበላሁ ነው አንቺ ስታይ ማለት ነው። እኔማ ቢሪ አለው ይሄ ተቻለኝ አቅርባ ለምን አድርገን ታዲያ እምቢ ትይኛለሽ? አንቺ እኮ ለምን እንደምን ቢ- እንደምን ማለት አልገባሽም። ማለት አልጠራጠርሽም አልገባኝም። ይቅርታ። እኔ ግን በሁለታችሁ መግባት አልፈልግም። ግን ያልሽኝ ግን ነገር ለምን እንጃሽ እእ እኮ ፈርቼ ነው እንዴት እንደሆነች አደለም ግን አሁን ያው አሪም ስላለች ትንሽ ድፍረት አግኝቼ ነው። ቅድም እኮ እያማከርኳት ነበረ እና ያስፈራል። እኔ እኮ እሷ አለች ብዬ ነው አይደለም። በጣም ይቅርታ ዋጋ እየከፈልች ነው፣ ሌሊት እየተነሳች ነው። እና ምን ለማድረስ በጣም ዋጋ እየከፈልች ነው። ግን ይሄ ማለት አልነበረብኝ። ማለት ምንም ቢሆን ስሜቴን ማቆጣጠር ነበረብኝ። ግን የሆነ የምትሰሪልኝ ነገር ምንም እየተመቸኝ አደለም። ግን በጣም ይቅርታል። ይሄ ምንሽ እየቀለኩ አደለም ምንም ምንም በቃ እየተመቸኝ አይደለም። እና ማለት እንዴት ነው ነበር መንገር ነበር እኔ ምን ማለት ነው ይባላል ወይ ነው አሁን እኔ እንደዚህ መናገር እስኪ ጫንቀሽ ድረስ እንደዛም እንደዚህ ነጭ ቀበት አይደለም እኔ እኮ ፈርቼሽ ነው እንነግርሽ ማለት። አሁን ራሱ በጣም እየተንቀጠቀጥኩ ነው፣ እያየሽኝ ነው እየተንቀጠቀጥኩ እየተንቀጠቀጥኩ እንደሆነና አንቺ እንደዛ ዋጋ እየከፈሽ እንደዚህ ለማለት ማለት በፊት እንደዚህ አልነበረ። ምግብሽ ግን አሁን እኔ እንዴት እንደሆነ አላውቅም። ማለት እንዳለ መሰሉ ነገር ቅይር ብሏል አይደለም። ምንድነው ማለት አልገባኝም። እናቴ ከሄደች በኋላ ምንም እየሰራች ያመጣችው እንዳለ እየተመለሰ ነው። ምንም እየጣፈጠኝ አይደለም ስትይ ነበር ያልሽኝን ነገር ካልጣፈጣት ደግሞ አልጣፈጣትም ነው። እኔ እኮ አንቻለሽ ብዬ ነው እንጂ ትክክለኛው ነገር ነው እየተናገርኩ። በትንሹ የሚጣፍጥ ነገር ነው ሰተሽ እሱንም ብዬ ነው ነገሮችን የማደርገው ማለት ነው። እኔ እንደዚህ ቢሆን ኖሮ ምን ሳትመጣ ምን መጣ? ሲጀምር ማይመቸት ከሆነ እንደሱ ነው። አንቺ ደግሞ አራስ በቀን ስንት ነው መዛት ያለባት? ካልበላሽ ማጥባት አትችልም። አይ በቃ ካልሆነ ወይ እኔ እንዳረሳት ይሻላል እኔም ያሰብኩ እያሰብክ ያለሁት እሱ ነው። ደግሞ እናቴ ከመሄዷ መረሽ እሷ ታርሰ እያልሽ እኮ ነው። ምን ማለት ነው? ምን ችግር አለው? ችግር የለውም። አብረን የምናርሳት ያስኬዳል። አሁን ግን እንዴት፣ እንዴት ነው ደወረሽ? ምን ማለት ነው? አገባኝ እንዴ? ምን ሆነሽ ነው? እሺ ምንድን ነው ያልተመቸሽ ነገር? እሺ እንደ እናትሽ ላለም ይችላል። ልክ ነው እንደ እናት ማንም አይሆንም፣ ግን ቢያንስ የእናትን ቦታ ባልሸፈን የታላቅነት የሚሸፍን ብዬ ነው እንጂ፣ እናትን ማንም አይደርሳትም። የእናትሽን እጅ ለምደሽ አላቅም እኔ ይንቻል። ግን አሁን ለምንድን ነው ነው አሁ ከዚህ በኋላ እኔ አረሳታለሁ። አንቺ ወደ ቤትሽ ብትመለሽ ምን ይመስልሻል? እንትን እያልሽኝ ስላልሆነ ለም ከዛ ፊት የምትሰራው ነገር ቆንጆ አሁን እንዴት እዚህ እንደሆነ አላውቅም። ችላ ብለሽ ሊሆን ይችላለሁ።

አቤ ተይ እንደዚህ አታውሪ። ታይ ታይ እንዴ አታውሪ ታይ አትበይ። ው አለ ጋር ምንም ምን ነው ብቻ ነው በቃ ነገር ነው

አሁን ደግሞ እንዴት ስትለኝ፣ ምን ልበልሽ? እንዴት ላምና ትችላለው? እንዴት ነው አንቺ ራስሽ ቀምሶሽዋላቺ? እንዴት ነው ግን፣ አውቃለሁ። በቃ የሰርተሽላት ወጣሽ፣ ሰርተሽላት አልወጣሽ። እኔ ማልካኝ እኮ ነው፣ ወጣው ነው አይደል? በቃ ማየት ትችያለሽ፣ ኪችን ገብተሽ እየገደለች ነው። በመጀመሪያ ደረጃ አንቺ ነሽ ያጠፋሽው፣ እሷ አይደለችም። እንድትናገር የምታደርገው አንቺ ነሽ፣ ምክንያቱም እኔም አውራት ትችይ ነበር እሷን አስቀምጠሽ በቅቶኛል ማለት ግን እሷን እንደዚህ ደግሞ

እነ ልክ ነው። እህትሽ ግን በዚህ መልኩ ነው የምታወሪኝ? አንቺ ምን ማለት ነው? አንቺ አይደለሽም ሲጀመር ጥፋተኛዋ አንቺ እሷን አጥፋታይ? ነው እሺ ትጎዳ። እሷ ዝም ብላ ያስቀመጠች ልጅ ዮሴፍ አይደለም ግን፣ አንቺን አስቀምጣ ነው የምታወራኝ። እሷን አስቀምጥሽ ነው አንቺ፣ ነው በቃ

ፕራንክ አትደረግ አቋይ እናገኘሻለን፣ አለ ጊዜ እኔ በቃ ወደ ሳቅሽ ወደ አይዞኝ አንድ ቀን ደግሞ እሷ እናገኛታለን። እና ፕራንክ መሆኑ ምንድን ነው እንትኑ ጥቅሙ፣ እንደዚህ ካልሆነ ማለት ነው። እና ውድ ቤተ ሰዎቻችን አግኝተናታል። የስ ንግ አንደው እኔሁ ግባ ገባኝ ምን ምለው ምንም ነገር የጠፋኝ ሲጀመር ማለት ነው። ተንተባተብ አላውቅም። ስወጣ ጤንኛ የነበራችሁ ልጆች ስመለስ ምን ሆናችሁ እንደጠበቃችሁ ግባ ገባኝ። በነገራችን ላይ እኔ ታ

እና ተሳክቶልናል። በጣም በጣም ደስ ብሎኛል አግኝቼሻለሁ። ጊዜ እንደዚህ ማለት እንደዚህ ፕራንክ ተደርገ አጋጣሚ እንደዚህ ነው የሆነው። እና በጣም ደስ ብሎኛል ስላገኘኋት በጣም በጣም በጣም ደስ ያለኝ በሆነት እና ግን በጣም ቀፍታ ነው በጣም በጣም በጣም ስሜት እና ቀስ እያለን ቡዜን ወደ ሞዷ እናመጣለን። ቤት ሰዎቻችን ስለተከታተላችሁን በጣም እናመሰግናለን። እግዚአብሔር ያክብርልን።